በወር ምን ያክል ዶላር ወደኛ ይገባል ከዛ በመቀጠል ወደ ዶላር ውስጥ ብትቀላቀሉ ምን ያክል ተጠቃሚ ትሆናላችሁ? ቀጣይ የምንሰራው ይሆናል ይሄን ለማድረግን ሸርሸር እያደረጋችሁ በደንብ ማዳረሳ እንግዲህ ዛሬ ጓደኞቼ ከቤት ይመጡ ሰርፕራይዝ አድርገውኛል ምንድነው እንዴት ነው የሚለውን እስከ መጨረሻው ድረስ ተከታተሉ ሸርሸር አድርጉ በጣም ሰራበት እንግዲህ እናመሰግናለን። በነገራችን ላይ ያው ስቦታ እየተሰጠ ነው ያለው። ወንድማችን ደሱ ማማሯ ከዛ በመቀጠል ደግሞ በላይ ሹምየ ወይም በላይ ማማሯ ይሄን ነገር ይዞ መጥቷል ምንድን ነው ምንድን ነው አመጣጣችሁ ምንድን ነው ይከፈት ኤው እሙ የሰራችሁ ታሪክ ማለት ነው ይሄን የመሰለ ነገር በቃ ጣፍቷል ብላ ከጓደኞቼ ከወንድሞቼ ጋር ምናምን ለማቆራረጥ ያልተሰራ ጥረት የለም ነበር ግን ያው ይሄ ማለት የመጣው ደግሞ ምንድነው ሲሊበሩ ነው የአካባቢያችን ማህበረሰብ ባደረገው ጥረትና ርብርብ ቻናል ቤተሰቦች እንግዲህ ደሱ ማማሯ ወይም ደሱ ዩቲዩብና በላይ ማማሯ ወይም በላይ ሹምዬ አንድ የሆነ ነገር ይዘው መተዋል። ይሄ ነገር ምንድነው የሚለውን በቀጥታ ወደዚህ ወለን ነው። በነገራችን ላይ እዚህ መወራት ያለብን ነገር ይሄ ስጦታ አመጣጡ ያው ከውጭ ሀገር ነው የመጣው። እንግዲህ ካማሪካ ከአካባቢ ነው የሚመጣው የተላከው። ይሄ እንዴት መጣ፣ በምን አይነት ሁኔታ ቀጣይ እንትን የምንለው ይሆናል። ግን የደሱ ማማሯ ባለቤት አሙ የሰራች ስራ በጣም የሚያበሳጭ ነው። በስንት መከራ ሀገር ውስጥ ገብቶ ሌባ ወስዶታል፣ ጠፍቷል። መኪና ላይ ወርቁ ጠፍቷልን እና ምን እናድርግ? እስከ አስር ሺህ ብር ወረታው የሚከፈል በፌስቡክ እናፈለን። እዚህ ምንድን ነው የሚለውን አብረን እናየዋለን። በነገራችን ላይ ይህንን ዕቃ ለማምጣት ከአዲስ አበባ በጣም ይደውሉልኝ ነበረ እና ወሰደ እያሉ ማለት ነው እና በላይ ሹምዬን አስቸግሬ ያው እንግዲህ ከስራው ካለው ነገር እንትን ብሎ ከአዲስ አበባ እዚህ ድረስ ይዞ መጥቷል። የመጣውም ከመታሰሪ በፊት ነበረ ነበር እንዲያለ ነው። ከእጄ ሳይገባ የዛን ያክል ወራት ቆይቷል። አሁንም መጥቷል። እስኪ እንግዲህ ይሄን እኔ እንኳን አይደለም የምከፍተው በላይ ሹምዬ እየከፈተ ያሳየኝ፣ ለኔ ራሱ ሰርፕራይዝ ታለው ነው ማለት ነው። አዎ ና እስኪ ማለት ነው ሆኖ ከፈተ ለስ ደስ ሬጉ። በነገራችን ላይ እዚሁ ግር መንገዱ መታየት ያለበት ነገር እስቲ ስቲ ቋንዴ ያው ይሄ ይሄ አንዴ እንትን የተባለ ነገር አለ። ያው ዩቲዩብ ነው የሚለው ደሱ ማማሯ አሁን ስልሳ አምስት ሺህ በላይ ደርሷል። እዚህ ደረጃ ላይ እንዲደርስ ደግሞ በደንብ ደሱ ዩቲዩብን ሰብስክራይብ አድርጉ። ይህን ነገር ይዞ የምናይበትን ጊዜ በቅርብ ነው

ሁኔታ ለሚሰሩ ሰዎች ስሩ፣ ጠንክሩ፣ በርቱ ለማለት በእንደዚህ አይነት ሁኔታ ያደርጋልና

በጣም አመሰግናለሁ። በነገራችን ላይ እዚህ ላይ መናገር ያለብኝ ነገር የማስበው እዚህ ደረጃ ላይ እንድደርስ ባክፎን ወይም ደግሞ የጀርባ ጥንት ከሚባሉ ሰዎች መካከል ወንድማችን በላይ ሹምዬ በጣም በማስተባበር በማበረታታት ውላሂ ነው ከማንም በላይ በማበረታታት እጅግ በጣም ትልቅ ስራ ሰርቷል። ከዛ በመቀጠል ደግሞ በውጭ ሀገር የሚኖሩት ወንድሞች በጣም እዚህ ደረጃ ላይ እንድደርስ ትልቅ አስተዋጽኦ ፈጥረዋል እና እና እጅግ በጣም መሰግናለሁ ለሁላችሁም። በነገራችን ላይ እከሌ እከሌ ብዬ ለመዘርዘር በጣም ይቸግራሉ። ለምን አንዱን ጠረቻ አንዱ ማረፍ አልፈልግም እና እህት ወንድሞች አሉ እዛ ውጭ ሀገር ሆኖ በደንብ የሚያበረታቱኝ አይዞ በርታ የሚሉኝ አሁን መቶ ሺ ደርሰናል። አሁን መቶ ሀያ ምናምን ሺ ደርሰናል ሁለት መቶ ሺህ እንጠብቃለን። ወንድማችን ደሱ ማማሯ ደግሞ አሁን ላይ በጣም በሚገርም ሁኔታ አሪፍ ስራዎችን እየሰራ ነው ያለው ባለቤቱ ጋር በደንብ ጥሩ ጥሩ ፕራንኮች እየሰራ ብዙ ነገሮች እያደረገ ነው። ያንተ መቶ ሺህ ደግሞ በቅርብ እንጠብቃለን። ከዛ መንገዱ ደግሞ በላይ ማማሯ ያው ይታወቃል የሚሰራው ነገር ምንገሩ አድቨርታይዝመንት ያስፈልጋል። በላይ ያው የባህል ልብሶችን በማከፋፈል ማንኛውም ሰው ያውቀዋል። ስለዚህ ስልክ ቁጥሩ እዚህ ላይ ያስቀምጣለሁኝ። በከድር ራያ መቶ ሺህ ምክንያት በማድረግ እኔ ልገዛ ፈልግ ያለሁ ብላችሁ ሀሮ በሉት። እኔ የምትወዱ ሰዎችና እጅግ በጣም መሰግናለሁ። ግን እሙን አስጠንቅቀ ኔታችን ኮሜንቱ እናንተ ሁን ከጻፋችሁ ትንትን ብያለሁ እኔ አሁን

ከወንድሞቼ ጋር በጣም ከምወዳቸው ከማከብራቸው ሰዎች እጅ ስለተቀበልኩኝ እጅግ በጣም ደስ ብሎኛል። ከዛ በተረፈ ያለው ነገር ሌላው ማለት ነው ዩቲዩብ ከሰዎች በላይ ትልቅ ሪስፔክት ያደርጋል ወይም ክብር ይሰጣል እያልን ነበረ። የሚገርማችሁ ነገር ምንም አይነት ስራ አልሰራንም ብለን እኛ በራሳችን ባሉት ሁኔቶች እንዴት የተሻለ ስራ ሳንሰራ እያለን በምንለው ሁኔታ ሰርታችኋን ይገባችኋል ብሎ ይህን እንግዲህ ልኮልናል። መቶ ሺህ በመግባታችን ማለት ነው ይሄ መቶ ሺህ የገባ ነው። በማን አማካኝነት ነው? በእናንተ በትሆ ወንድሞቻችን አማካኝነት ነው። ይሄ ግን ከአሜሪካን ስቶ መጥቷል። አይዟችሁ በርቱ። በጣም ደስ የሚል ስራ ነው እየሰራችሁ ያላችሁት ቀጣይ ደግሞ በሚሊየን እንገናኝ ብሎናል። አሁን መቶ ሺህ ሰጥቶናል። እነ ይሄ ስለሆነ ማንኛውም ሰው ዩትዩብ ቢከፍት ሶሻል ሚዲያ ተጠቃሚ ቢሆን እራሱን ይጠቅማል። በነገራችን ላይ ይሄ አዋርዱ ሳይሆን ዩትዩብ ስትሰሩ ብር ይከፍላል። ምክንያቱም የልፋታችሁ ውጤት ስለሆነ ያን ብር ደግሞ እናንተ ትጠቀማላችሁ ስትጠቀሙ እንግዲህ ውጤታማ ሆናችሁ የተሻለ ህይወት ትኖራላችሁ ማለት ነው። እኛ በሚሊየን ጠብቀን ደግሞ የተሻለ ሰው እንሆናለን ብለን ጥረት የምናደርግ ሰዎች ነን። ወንድማችን በላይ ሹምዬ እጅግ በጣም ከምወዳቸው ከማከብራቸው ሰዎች እውነት እኔ ታሰሬ በነበረበት ሰዓት ደግሞ ከጎኔ ሆኖ አይዞህ፣ አንተ በቃ ምንም ነገር ሊጎል ልትጨነቅ አይገባም እያለ ብዙ ነገሮችን የሆነልኝ ብዙ ነገር ያደረገልኝ በዚህ እንዲህ ነው ብዬ ማለት አልችልም እና በላይ ሹምዬ ወላሂ ነው መለ እጅግ በጣም ወደሃለሁ። እጅግ በጣም አከብራለሁ። በቃ አንዱ ይከምላቸው ሰዎች መካከል ቁጥር አንድ ነው። እኔ የምሬ ነው። በቃ ምንም ምክንያቱም ሰው በችግሩ ጊዜ ከጎኑ የነበረውን ሰው ነው እንደዚህ የሚለውና አይዞ፣ ያልፋል፣ ይሄም ቀን ያልፋል፣ አይዞ እያለ ያበረታታኝ የነበረ ምርጥ ወንድሜ ነው እና እጅግ በጣም ወደዋለሁ፣ አከብረዋለሁ። በዛ ዙሪያ ደግሞ ብዙ የሚከበሩ የሚመሰገኑ ወንድሞች አሉ። እናንተ ነው ከጎኔ ለነበራችሁ ሁላችሁንም እጅግ በጣም አመሰግናለሁ። ካሜራ ባለሙያ የሆነው ደግሞ ደሱ ዩቲዩብ ነው፣ ከኋላ ያለው እሱንም እጅግ በጣም አመሰግናለሁ። በጣም ወዳለሁ አከብራለሁ። መቶ ሺ እንዲገባ የነገርኳችሁ ነገር ሰብስክራይብ አድርጉትኝ እና ሁላችሁንም ሆነም እዚህ እንደው ከሌ ከሌ ያለ ምናም እንዳትሉ፣ ታውቁታላችሁ። ከችግሬ ጎን የነበራችሁ አይዞ ትወጣለህ እያላችሁ ብዙ ጥረት ስታደርጉ የነበራችሁ ከወጣውም በኋላ ደስታችሁን የገለጻችሁ ከዛ በተረፈ መቶ ሺ እንዲንገባ ደግሞ ብዙ አስተዋጽኦ ያደረጋችሁት ወንድሞቼ እጅግ በጣም አመሰግናለሁ። 125 ሺህ ሙሉ ነው። 125 ሺህ ሰብስክራይበር በሙሉ እጅግ በጣም እናመሰግናለን። ሁለት መቶ ስገቡ ደግሞ 200ውን እያመሰገን በሚሊዮን እንገናኝ። እናመሰግናለን። እነዚያ መካከል ደግሞ እማረሰውና እማስታውሰው ከድር ራያ በተለይ በአድሰንሱ በኩል አድሰንስ ቀርቶብኝ በጣም እየተቸጋገርኩ ነበር እና ያ አርሰንስ መጥቶ ኮድ ቁጥር መጀመሪያ ላይ ሲላክልን አዲስ አበባ የሰራውን ስራ ታውቃለህ። ኮዱን ለማውጣት አይረታው ኮዱን ለማውጣት እዛ ፖስታ ቤት ሄደ። ምንድነው የተጠቀምኩ በቃ ዘዴ እምቢ ብሎ ልጅዮ ካልመጣ አንሰጥ ምናምን ነገር ብለው ኮዱ ራሱ ፖስታ ቁጥር ራሱ የመጣልኝ እሱ ነው ያመጣልኝ። የሚገርመው ነገር ማለት ነው። ጓደኛ ጓደኛዬ፣ የነበረ ልክ የነበረው ፖስታ ቁጥሩ ከዛኔ አዲስ አበባ መሄዱ ስቸገር? እሱ ሄዶ ምክንያታዊ የሆነው እጅግ በጣም ደስ ያለኝ ቀን ደግሞ የዛን ነው ነበር። የመጀመሪያ ጊዜ የተቀበልክበት እና ልጅዮዋ እንዴት ተባበረች? እንደ ምን አይነት ሁኔታ የተጠቀምኩ ቀን ነበረ፣ የሆነ በዓል ነበረ፣ የሆነ መቤቴ የሆነ ነገርም ብዬ በቃ እንዲህ እንዲህ ነው እኔ እውነተኛ ነኝ ምናምን ብለህ ለማሳመን አይ

እንደ ራያ ቆቦ እኔ ከራያ ቆቦ ሳምራ ዩኒቨርሲቲ ጋር ሁለት ተማሪ ነበር ነው እና ማርባብ ነው ነበር ነው ያው የተቀበለኝ ከድር ነው። የምታስተምረው ከሆነማ እንግዲህ ሰምራ ዩኒቨርሲቲ ያው ሁሉ አስተምሮ ሰው በቃ የምልህ የሰውን ፍቅር በቃ ያስተማርከኝ እዚህ ደረጃ እንደዚህ ያደረክኝ አንተ እንጂ አንተ የኔ አርያም ዩኒቨርሲቲ ላይም በስነ ስዓት ተከባክቦ እንዲኖር ያደረክ አንተ ነህ በቃ ለኔ ማለት ነው እና ምስጋና ይገባሃል እንጂ

የሰው ልጅ እግዚአብሔር አምላክ አትፈተረኝ አይባልም። ባታኔን አቅልኝ የሚባለው አምስት ወር አራት ወር መታሰብ ቀላል ነው። ምን የሚል ነበር ገጣሚ፣ ወንድ ልጅ ወጣት ካልተፈተነ ምን ወንድ ነው የሚባል ነበርና፣ ለማንኛውም እኔ ቴንኪው አመሰግናለሁ። እንኳን መቶ ሺ ቀርቶ አንድ ሚሊዮን ድረስ ፍቅራችን ደግሞ እንደ ምድራቿ ያብብ። ልጅቲቱን ይህን ሁኔታ ሲመለልሽ ተረድተሽ ያው ስለተባበርሽ እጅግ በጣም እናመሰግናለን። ልጅቷንም አመስግነናል። ያው እንግዲህ ምናልባት ሊደርሳት ይችላል፣ ቫይራል እኮ ሊወጣ ይችላል፣ ማን ያውቃል? እና ያ ስለሆነ እጅግ በጣም እናመሰግንሻለን። ከዛ መጨረሻ ላይ ያን የላከልኝን ኮድ እንዳስገባሁኝ ቀጥታ፣ የሚገርመው ነገር ያው የመጀመሪያም ስለነበረ ብዙ ፈታኝና ሁኔታዎች ነበሩ። ያው የተሰማኝ ስሜት በቃ ወዲያውኑ በላይ ነው የታየኝና እጅግ በጣም ደስ ብሎኛል። ያም ሆኖ የሰራንበትን ለማበረታታት ስለነበረ እጅግ በጣም ደስ የሚል ሁኔታ ነበረ። ብቻ ግን በአጠቃላይ ደግሞ ማማሯ ግሩፕ ላይ ያሉ ልጆች እውነት ለመናገር እኔ አንዳንዴ ይገርመኛል፣ እንዴት እንደ ተገናኛችሁ ሁሉ ነው ራሱ። አንዳንዴ በቃ ግራ ነው የሚገባኝ። ወላሂ እውነት ለማውራ ሁሉም በቃ እራሱን በቃ ጥሩ ግሩ እራሱ ማሸነፍ የሚፈልግ አካል ነው እዚያ ያለው። ሁሉም ደግሞ ፖዚቲቭ ነው። በቃ የሚገርማችሁ ነገር አስተሳሰባችሁ ፖዚቲቭ ነው። እኔ ቁርኝታችሁ እጅግ በጣም ደስ ስለሚለኝ ወደፊት እውነት ለመናገር። ማህበራዊ ህይወቴ እናንተ ጋር ተቀላቅሏል። ማማሯ ቁጥር አንድ ምርጭ ነው። ሁሉም ይወደዋል ሁሉም ይወደዋል። አብሬያቸው ነኝ ለማለት እወዳለሁ። እጅግ በጣም ደስተኛ ነኝ። ማለት ማማሯ ላይ ነው ያየኋቸው ልጆች ሁሉም በቃ የሚታተር ራሱን በቃ ለቁም ነገር ማብቃት የሚፈልግ እንጂ ቦዘን የለም። በዛ ላይ ደግሞ ስትተጋገዙ ስትተባበሩ እጅግ በጣም ታምራላችሁ። ፈጣሪ ከመጨረሻው ያሳምርላችሁ። ወዳችኋለሁ፣ አከብራችኋለሁ። ደሱ ማማሯ ቴንኪዩ። በቀጣይ በቀጣይ ቪዲዮ ደግሞ ምን ይዘላችሁ ትመጣለህ መሰለህ? ስለ ዩቲዩብ አከፋፈት ስለ ዩቲዩብ ዛሬ አውርተናል አይደል? ስለዚህ ስለ ዩቲዩብ አከፋፈት፣ ከዛ ደግሞ በወር ምን ያክል ገንዘብ እንደምንሰራ እንትናችንን እናሳያቸዋለን፣ እናሳያችሁ አይደል? ማለት በቃ ይሄ እንግዲህ ደሱ ማማሯ አሁን የጨመረው ነገር ነው። በወር ምን ያክል ዶላር ወደኛ ይገባል ከዛ በመቀጠል ወደ ዶላር ውስጥ ብትቀላቀሉ ምን ያክል ተጠቃሚ ትሆናላችሁ፣ ቀጣይ የምንሰራው ይሆናል። ይሄን ለማድረግን ሸርሸር እያደረጋችሁ በደንብ ማዳረሳአ አይ ነው ሁሉም በነገራችን ላይ አንድ እውነት መናገር ያለብኝ ነገር ማለት ነው። ነገ ጠዋት እንድትታዘቡ ማንኛውም ሰው የተማረ አካል እንኳን የተማረው ያልተማረው ዩቲዩበር ይሆናል። ምንም አትጠራጠሩ። አሁን ላይ ራያ በነገራችን ላይ ቁጥር ነበር። ደሱ ታስታውሳል። አንተ ነህ መጀመሪያ አሁን ላይ ያሉት ማለት ነው በመቶ በሁለት መቶ የሚቆጠር ቲክቶከር ዩትዩበር አለ። አሁን ላይ ጠንክረው ከሰሩ ማለት ነው፣ ሁሉም ሰው ዩቲዩበር ቲክቶከር ሆኖ እና እኛ ድሮን ፈልገው የነበረው ነገር በቃ መብዛት። ስትበዛ ለሁሉም ነገር ተጽዕኖ ፈጣሪ ትሆናለህ። ለሁሉም ነገር ደግሞ እንዴ ለማህበረሰባችን እኮ ከጎኑ ሆነን ድምጽ መሆን፣ በማንኛውም ነገር፣ በደስታውም በሀዘኑ ከጎኑ መሆን ራሱ ቢገርም፣ ሚዲያ ጠፍቶ እኮ ሀሳባችንን የምናቀብልበት በጣም ብዙ ጊዜ እንሸማቀቅና እንለምን የነበረበትና በሚዲያ አጠቃቀም ደግሞ በላይ ማማሯ ወይም ደግሞ በላይ ያሳምነውን ጽጌ ናፋቂ የሚል ያ ላይ እኛ አካባቢ ላይ ተጽዕኖ ፈጣሪ እሱ ነው። ደሱ ዩቲዩብ ደግሞ ያው እሱ ነው። ታውቁታል። ያክ እንግዲህ ማስተዋወቅ አይጠበቅብኝም እና የሚገርማችሁ ነገር ሁሉም ሰው ከጎኔ አለ፣ ወደፊትም ይኖራል እና ደሱ ማማሯ ደግሞ አንድ እጅግ በጣም እኔጋ የማይረሳ ትዝታ አለው። ይሄ ትዝታው ምንድን ነው? ምንድን ነው? ይሄ ትዝታው ምንድን ነው? እና ከድር ራያ መቶ ሺህ ሲገባ እሱ በአጋጣሚ በቦታው መገኘት አልቻለም ነበርና ከማማሯ ግሩፕ አንዱኛውን ጓደኛው ወክሎ የላከልኝ ሰርፕራይዝ እጅግ በጣም እጅግ በጣም የሚገርም ላይ እጅግ በጣም ማለት በዛ ልክ ተጨንቁ ተጠቁ ከድር ራያ የሚል እዚህ ላይ አጽፎበት በጣም የምታምር ጥልፍ ነው የላከልኝ ና በነገራችን ላይ ሰው የሚደሰተው በትንሽ ነገር ነው። እንኳን የተለቁ ነገር ነው በእውነት በዚህን ያክል አክብረ ተጨንቀ እንደዛ አድርገ ስለላክልኝ እጅግ በጣም አመሰግናለሁ። ቴንክ ዩ ከድር። አዎ ይሄ ምንነሳ ማለት ነው። አዎ ከዛ በተረፈ ደግሞ ያው ይሱም እንደሚታወቀው የባህል አልባሳት ላይ አሁንም እየሰራ ያለ ወደፊትም መጠንከር ያለበት ልጅ ነው። እሱንም እንደዚህ እንዲታበረታቱ ቁጥሩ እዚህ አስቀምጣለሁ። በቃ 100 ሺህ ለመግባት ያለ ሁኔታ በተለይህን ሲሊቨሩ ስታየው እንደው ለክቡራን ተመልካቾች ምን ትላለህ? ዛሬ መግባት ይመስላል አራራ እዚህ ላይ ለመጣ ዛሬ ነው የምገባው። አዎ ስለዚህ የእውነት በጣም ነው የሚያምረው ይህንን ማየት። በነገራችን ላይ እኔ አስታውሳለሁ ሚኮማይክ ማይክ ቃይፍ ፕራንክ እየሰራ በነበረበት ሰዓት የሆነ አርባ ምንጭ ነው ምናምን ሄዱ ቲቨሮቹን ያበረታታል ሂዶ እንደዚህ አግኝቷቸው በጣም ደስ ብሏቸው፣ ስንት ሰብስክራይበር ነው ናም ሲሉ እኔ 30 ሺ በጣም ብዙ ናቸው እንትን ስል ነበር 30 ምናም ነው ሲል፣ እና አሁን ደግሞ አንተ እንደዚህ ያምጥ ከ100፣ እኛ ከኋላ ነው። ስለዚህ በጣም ጥሩ ነገር ነው ምን ያው ይሄ እንደሚመጣ ብናውቅም ግን ደግሞ እጅ ላይ ሲመጣ ያለው ስሜት የተለየ ስለዚህ መቶ ሺህ በዚህ እንቁለቀል ንገባለሁ። በቃ ፈጣሪ ያደረገዋል። አብሽር ገብተ ደግሞ የእሱን የመቶ ሺህ ፕሮግራም አብረን እንሰራዋለን። ስለዚህ እንወዳችኋለን እና ክብራችኋለን። መልካም ጊዜ በድጋሚ። አዎ በጣም አሪፍ በጣም አሪፍ እንግዲህ ያው እመወዳቸው እና የማከብራቸው ጓደኞቼ ናቸው። እንግዲህ ይዘው መጥተው ዛሬ በእንደዚህ አይነት ሁኔታ የመቶ ሺውን ሲሊቨር አዋርድ የሚያናድደው አልትራ እና አይፎን ስልክ ይዘው ቁጭ ብለው ያለምንም ነገር እራሱ ጌም የሚጫወቱበት ሰዎች እንደው እንዴት ታያቸዋለን? ዩትዩብ መክፈት ጥሩ ነገር ነው ብዬ ነው የማስበው። ከተሰራበት ትክክለኛ ነገር ጥሩ ነገር ከቀረበበት ዩትዩብ በጣም እውነተኛ ሀቀኛ የሆነ ካምፓኒ ነው መክፈት። ለምንሰራቸው ስራዎች እያንዳንዱ ፕሮሞሽን ለመስራት

አይ ቶ ቶ ቶ ቶ አይ ሰማ እንካ፣ አንድ ጊዜ አስቦ ነበረ ሊሰራ፣ ከዛ ግን ያው ነገሩ ገብሩ ቢዚ አደረገው መሰለ። አዎ ያ ነው። መቶ ሁለት ሰብስክራይበር አለ። በጣም አሪፍ። ስለዚህ ማን ነው ዩቲዩብ ስሙ በላይ ማማሯ? ስንት ሰው አለው መቶ ሁለት ሺህ መቶ ሁለት ሺህ በጣም ጥሩ በጣም ጥሩ ቴንኪው። በጣም አይ በሁለት በልጦኛል ነ?